ሰላም ጤና ይስጥልን አርማይ ተመልካቾቻችን፣ ኅዳር 2 2018 ዓ.ም ተምረት እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በተለያዩ አካባቢዎች የሚታዩ የአደባባይ ተቃውሞ ሰልፎች፣ ይህንን ተከትሎ ብልጽግና የገባው ከፍተኛ ድንጋጤ አለ። በአዲስ አበባ በተለያዩ አካባቢዎች ጥብቅ ፍተሻና ጥብቅ ክትትል እንዲደረግ ትእዛዝ ተሰጥቷል። ይህንን ጨምሮ በተለያዩ አካባቢዎች የመንግስት ሰራተኞች ከደሞዝና ከጥቅማጥቅም ጋር በተያያዘ ወደ አደባባይ ወጥተዋል። ከየትኛውም ጉዳይ በላይ ይሄ ብልጽግናን ከፍተኛ ስጋትና ፍርሃት ውስጥ አስገብቶታል። በኦሮሚያ ክልል በተለያዩ አካባቢዎች የአንደኛ ደረጃ የሁለተኛ ደረጃ እና የዩኒቨርሲቲ መምህራን ጭምር ወደ አደባባይ በመውጣት ተቃውሟቸውን አሰምተዋል። ለወራት ያልተከፈላቸውን ደመወዝ እና ሌሎች ጥቅማ ጥቅሞችን በመጠየቅ ከዚህ ጋር በተያያዘ የኢትዮጵያ ጤና ባለሙያዎች ማህበር በአገሪቱ ታሪክ ለመጀመሪያ ጊዜ ባለፈው ዓመት ግንቦት ላይ አድርገውት የነበረውን የተቃውሞና እንዲሁም ደግሞ የጥቅማ ጥቅም ጥያቄ ከህዳር ስምንት በኋላ እንደገና እናስኬደዋለን፣ ጥያቄዎቻችን በተሟላ መንገድ አልተመለሱም እያሉ ነው የሚገኙት። ይህንን ተከትሎ እንግዲህ ያለው አጠቃላይ ሁኔታ በኢትዮጵያ ውስጥ ምን ይመስላል? ይሄ ለብልጽግና ከፍተኛ ስጋት ፈጥሯል። ከዚህ ባሻገር እንግዲህ በተለያዩ አካባቢዎች ያሉ ጦርነቶች እንደቀጠሉ ናቸው። እንደዚሁም ደግሞ በአፍሪካ ቀንድ እንደሚያንዣበበው ጦርነት እንደቀጠለ ነው ውጥረቱ። ከዚህ ጋር ተያይዞ ያለው አጠቃላይ ሁኔታ ምን ይመስላል? ወደየት ሊወስድ ይችላል? ጉዳዩን የሚለው በየለቱ እንግዲህ በመረጃዎች ያሉ ክስተቶችን እየተከታተልኩ ወደ እናንተ አደርሳለሁ። እናንተ ማብራችሁ ስለሆናችሁ በእጅጉ ነው የማመሰግነው። ሀሳብ አስታይ ቢኖራችሁ ጥቆማ ዜናች ሜል ዶትኮም ላይ ልታደርሱ ትችላላችሁ። እነዚህና ሌሎች መረጃዎችን ለማግኘት ቻናሉ ሁልጊዜ ሰብስክራይብ በማድረግ የደውል ምልክቱን ብትጫኑ አዳዲስ መረጃዎች ሲለቀቁ የሚደርሷችሁ ይሆናል። በማንኛውም በሚመቻችሁ ማህበራዊ ሚዲያ መልክቶችና ጥቆማዎችን መላክ ትችላላችሁ። በርካቶቻችሁ ሀሳብ አስታይ ጥቆማዎችን ልካችኋል። አመሰግናለሁ። ተመልክቻቸዋለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በኦሮሚያ ክልል በተለያዩ አካባቢዎች ተቃውሞዎች መቀስቀሳቸውን የሚያሳዩ መረጃዎችንም አካትቻለሁ። እነሱንም አቀርባለሁ። በትናንትናው ዕለት ከአማራ ክልል አስተዳዳሪ አቶ አረጋ ከበደ ጋር በተያያዘ ላሊበላና አካባቢው ያለው ሁኔታ ምን ይመስላል የሚለውና ትናንትና ረፋድ ላሊበላ አየር ማረፊያ እንዳረፈ በፋኖ ጥቃት ተከፍቶበት ለተርፏል ከሚለው ጋር በተያያዘ እንደዚሁ ያገኘሁትን መረጃ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከዚህ ባሻገር ለሚኖሯቸው አስተያየቶች እንደተለመደው ጥቆማ ዜና ጂሜል ዶት ኮምን አስቀድሞ ወደ መረጃዎቹ እሄዳለሁ። ወደ መረጃዎቹ ሲሄድ መተማ፣ በሐኪሞች ላይ የሚፈጸሙ ግድያዎች፣ ሰቆቃዎች እንደቀጠሉ ናቸው። ሰሞኑን በባህር ዳር ከተማ አራት የሕክምና ዶክተሮች ተይዘው መታሰራቸው ይታወቃል። በብልጽግና የቀረበባቸው ክስ ደግሞ እጅግ አስቂ ነው። ለከሳሾቹም ልጆች ለተከሳሾቹ ልጆችም በታሪክ ሊቀመጥ የሚገባው ነው። የሕክምና አገልግሎት በመስጠት በሚል ክስ የተከሰሱ ሐኪሞች አሉ። ከዛ ባሻገር በተለያዩ አካባቢዎች በሐኪሞች ላይ የሚፈጸሙ ግድያዎች፣ እገታዎች ተባብሰው ቀጥለዋል። ሰሞኑን በምዕራብ ጎጃም ደንበጫ ከተማ ዙሪያ አንዲት የጤና ባለሙያ መገደሏ ይታወቃል። ዛሬ ደግሞ ከመተማ አካባቢ የሰማሁት መረጃ ባለፈው ጥቅምት 19 ታግቶ ተወስዶ የነበረ አንድ ሐኪም በመተማ ሆስፒታል የአይን ህክምና ክፍል ይሰራ የነበረ ሐኪም ዳንኤል ነጋ የተባለ ሐኪም በአሰቃቂ ሁኔታ ተገድሎ ተጥሎ ተገኝቷል። እንግዲህ ገንዘብ ከተቀበሉ በኋላ አጋቾቹ ይህንን ሐኪም በአሰቃቂ ሁኔታ ገድለው ጥለውታል። ነገሩ መነጋገሪያ ሆኗል። አግተው ወሰዱ፣ ገንዘብ ጠየቁ፣ ገንዘብ ተከፈላቸው። ገንዘብ ሲከፈላቸው ግን ሐኪሙን በህይወት አይደለም የመለሱት በአሰቃቂ ሁኔታ ገድለው ነው እየጣሉት። ይህ እንግዲህ በየትኛውም አካባቢ በየትኛው ማህበረሰብ ላይ አይደለም በሐኪሞች ላይ ሊፈጸም የማይገባውና ሁሉም ሊያወግዘው የሚገባ ጉዳይ ነው። በተለይ የሐኪሞች ጉዳይ እጅግ አሳሳቢ ነው። ትላንትና የሐኪሞችን ሁኔታ በተመለከተ ከአማራ ክልል በርካታ ሀኪሞች እየለቀቁ ወደ አዲስ አበባ እና ወደ ሌሎች የአፍሪካ ሀገራት እየሄዱ መሆናቸውን ባህር ዳር አካባቢ የወጣውን ስታስቲክስ ጨምሮ አቅርቤላቸዋለሁ። እንግዲህ በቅርቡ ይላሉ የአንድ የህክምና ባለሙያ ባህር ዳር በቅርቡ ባህር ዳር ውስጥ ልምድ ያለው ሀኪም ማግኘት አይቻልም። አሁን ባለው ሁኔታ በርካታ ሀኪሞች በስጋት ከተማውን ለቀው እየሄዱ ነው። እንዲሁም ደግሞ ወደ ሌላ ሀገራትም እየተሰደዱ ነው። በቅርቡ ልምድ ያለው ሀኪም ማግኘት አይቻልም። አሁን የታሰሩት እንግዲህ ከሀያ ዓመታት በላይ ጭምር ልዩ ሙያ ያላቸው ተማሪዎችን የሚያስተምሩ እንዲሁም ደግሞ በሙያቸውም እንደዚሁ ለበርካታ ህሙማን ፈውስን እየሰጡ ሀኪሞች ናቸው። ወደ ሌሎች መረጃዎች ስቀጥል፣ ወደ ወለጋ የሚወስድን መረጃ ላስከትል። ወለጋ አካባቢ ያለው ሁኔታ በተመለከተ በወለጋ በኦነግ ሸኔ ታጣቂዎች መካከል እርስ በርስ በተቀሰቀሰው ውጊያ ከፍተኛ ሰብዓዊ ቁሳዊ ጉዳት ደርሷል። በራሳቸው መል ነው በዚህ መሃል እንግዲህ ትላንትና በጊዳ አያና ወረዳ የተቀሰቀሰው የእርስ በርስ ውጊያ በዛሬ እስከ ድሬ ጉዳ ተብሎ ወደሚጠራ ቦታ ድረስ ተስፋፍቶ አራት ቦታዎችን ሸፍኖ ያለማቋረጥ እየተደረገ ነው። በዚህም የኦነግ ሸኔ ከፍተኛ ወታደራዊ መሪ የሆኑ አዱኛ ኤብሳ የሚባለው ቡድን አባላት የሆኑ ወታደራዊ የሸኔ አዛዦች ስለመሞታቸው የመረጃ ምንጮች ገልጸዋል። ዛሬም ውጊያው ቀጥሏል። እንግዲህ ምናልባት አንዱ ወደ ብልጽግና ያደላ፣ ሌላው ደግሞ አፈንግጦ የወጣ ይሆናል የሚሉት አስተያየት ሰጪዎቹ ዛሬ ድሬ ጉዳ ተብሎ የሚጠራው አካባቢ የፊት ለፊት ውጊያ እያደረጉ እንደሆነ ነው። ወለጋ በተመሳሳይ ሆሩ ጉሩ የአማራ ገበሬዎች ተደራጅተው በመከላከላቸው ራሳቸውን ከአሁን በፊት ተዘግተው የነበሩ ተቋማት እየተከፈቱ መሆኑን ገልጸዋል። እንግዲህ በዚህ በኩል አስተያየት ያደረሱ የአማራ ገበሬዎች በአካባቢው እንደሚሉት ተደራጅተው ራሳቸውን በመከላከላቸው ከጀመሩ በኋላ አንዳንድ ለውጦችን አይተዋል። ለራሳቸው ማንም ሊደርስላቸው ባለመቻሉ ተደራጅተው ራሳቸውን በመከላከላቸው ራሳቸውን ማስከበር መጀመራቸውን ነው የገለጹት። ከዚህ በኋላ ሁሉንም አይተነዋል። መንግሥት አለ ብለን ተዘናግተን ነው ያለቅ ነው ያሁሉ ሕፃናት እነዚያ ሁሉ ሴቶች፣ ያሁሉ መንደር ባዶ የሆነውና የተጨፈጨፉት መንግሥት አለ ብለን ነው። ባህር ዳር አዲስ አበባ እንዲሁም ደግሞ ነቀምትና የኦሮሚያ ክልል ቢሮዎች ከአንድ መቶ ሰባ አንድ ጊዜ በላይ ለአቤቱታ ተመላልሰናል። ህዝብን አስተባብሬ የህዝብን ፊርማ ይዤ እጃለው ያገኘሁት መፍትሄ የለም የሚሉት አስተያየት ሰጭ ያገኘነው አማራጭ ራሳችን አደራጅተን ራሳችን መከላከል ነው። ማንም ይደርስልን ስለሌለ ይህንን በማድረጋችን ተፈናቅለው ተሰደው የነበሩ ስለመመለሳቸው በአካባቢው ተዘግተው የነበሩ ቤቶች ስለመከፈታቸው በአንዳንድ ቦታዎች እንግዲህ አገልግሎት አቁመው የነበሩ አብያተ ክርስቲያናት ጭምር ተከፍተው ከሶስት አመታት በኋላ ስራ ስለመጀመራቸው ነው የተገለጸው። ለምሳሌ ከሁለት አመታት በኋላ ተዘግተው ከተከፈቱ ተቋማት መካከል በሆሩ ጉሮ አሙሮ ወረዳ የሚገኘው በጠንቤ ደጋጋ ቀበሌ የሚገኘው መድኃኔ ዓለም ቤተክርስቲያን ከሁለት አመት በኋላ ተከፍቷል። በአካባቢው የሚገኙ የኦርቶዶክስ እምነት ተከታይ የኦሮሞ ተወላጆች፣ አማራ ተወላጆች በቤተክርስቲያኑ መከፈት እና አገልግሎት በመስጠት መደሰታቸው ነው እየታወቀው። ከዚህ ባሻገር በአካባቢው የነሽ መልስ የጸጥታ ኃይልም እንደዚሁ ለወታደራዊ ግዳጅ የሚታፈሱ የኦሮሞ ወጣቶችም ጭምር እየመጡ ወደ እነሱ እየተቀላቀሉ ህይወታቸውን እያተረፉ መሆኑንም ጭምር ነው እንግዲህ የመረጃ ምንጮቹ እየገለጹት። ከዚህ ጋር በተያያዘ እንግዲህ ያው የተለያዩ አስተያየቶች ሊመጡ ይችላሉ፣ ግን ራስን መከላከል ተፈጥሯዊ ጉዳይ ነው። ሌላው በወለጋ በዚሁ በሆሮ ጉዱሩ ወለጋ ዞን የኦነግሸኔ ታጣቂዎች የስኳር ፋብሪካ አውድመዋል ነው የተባለው። የስኳር ፋብሪካው ፊንጫ ስኳር ፋብሪካ ማሽነሪዎቹ በመውደማቸው አገልግሎቱ ውጭ ሆኗል። ከትላንትና ጀምሮ ከነዚህ መካከል ከስልሳ በላይ ሰራተኞች እንደዚሁ ዝርፊያ ሲፈጸምባቸው ስድስት የሚሆኑ ደግሞ ታግተው ተወስደዋል ተብሏል። ፊንጫ ስኳር ፋብሪካ ካሁን በፊት በተደጋጋሚ በኦነግ ሽኔ ታጣቂዎች እንደዚሁ ጥቃት ከተፈጸመባቸው ተቋማት መካከል አንዱ ነው። ሌላው መረጃችን እንግዲህ ወደ መቀሌ የሚወስደን ነው። በመቀሌ ያለው አጠቃላይ ድባብ ደስ አይልም የሚሉት የመረጃ ምንጮች፣ በከተማው ያለው ሕዝቡ ቆዝሟል። እንደዚሁ ስንቅ እየሰበሰበ ነው፣ ጦርነት ይነሳል በሚል ከፍተኛ ጫና ውስጥ ነው ያለው ሸቀጣሸቀጦች ነዳጅ፣ እንዲሁም ደግሞ ጥሬ ገንዘብ በከተማው በከፍተኛ ሁኔታ የለም። ብዙ ሰው ችግር ውስጥ ነው። ከጅቡቲ ወደ መቀሌ በአፋር በኩል የሚወስዱ መንገዶች ከአራተኛ ቀናቸው ነው አገልግሎት ካቆሙ። ከጅቡቲ ወደ አፋር ወደ መቀሌ ሊገቡ የነበሩ ሰርዶ ባል አካባቢ የቆሙ በርካታ ተሽከርካሪዎች አሉ። መቀሌ ያለው እንግዲህ ማህበራዊ ምስቅልቅል ይህንን ይመስላል ብለዋል። በሌላው አካባቢ ደግሞ መምህራን ለተቃውሞ ወጥተዋል የሚለው መረጃ ነው። መምህራን በጅማ በወለጋ በተለያዩ አካባቢዎች ለተቃውሞ ወጥተዋል። እንግዲህ መምህራኑ የደሞዝ ጥያቄዎቻቸውን ይዘው ነው አደባባይ የወጡት። የዩኒቨርሲቲ መምህራንም ተቀላቅለውታል። ለምሳሌ ትናንት የጅማ ዩኒቨርሲቲ የማህበራዊ ትምህርት ክፍል መምህራን ከሆኑት መካከል እየተወሰኑ ተቃውሞ አሰምተዋል። በወለጋም በተለያዩ አካባቢዎች እንደዚሁ ተመሳሳይ ጥያቄዎች እየተነሱ ነው የአዘጠነኛ ዓመት የተቃውሞ ሰልፍ የተጀመረበትን ወይም ደግሞ እምቢ ለባርነት በሚል የጊንጪ ወጣቶች የጀመሩትን የአዲስ አበባ ማስተር ፕላን በመቃወም የጀመሩትን ተቃውሞ ለማክበር እንደዚሁ ተጠርቶ የነበረው በሰልፍ እንዲደግፍ የተጠራው ሕዝብም ሰልፉን ወደ ተቃውሞ ቀይሮ መበተኑ ይታወቃል። ከዚህ ጋር በተያያዘ እንደዚሁ በቦረና ቦረና ኤሬሮ ጎሬ ተብሎ የሚጠራው ወረዳን ጨምሮ በተለያዩ ቦታዎች የሁለት ወራት ደሞዝ የተቋረጠባቸው መምህራን ለተቃውሞ አደባባይ ስለመውጣታቸው ነው እየተሰማው እንግዲህ በተለያዩ አካባቢዎች ያለ ነው። በወለጋም በጅማም እንዲሁም ደግሞ በቦረናና በተለያዩ አካባቢዎች መምህራን አደባባይ እየወጡ ነው። በምዕራብ ሐረርጌም እንደዚሁ በተመሳሳይ የፖሊስ አባላት ጭምር ሳይቀር ተቃውሞ ማሰማታቸውን የሚገልጽ መረጃ ወጥቷል። እንግዲህ ይህንንና ሌሎች መረጃዎችን ስንይዝ ብልጽግና ከፍተኛ ድንጋጤ ውስጥ መግባቱን የሚያሳዩ ናቸው። ከዚህ ጋር በተያያዘ በአዲስ አበባ ዙሪያ ጥብቅ ጥበቃ እንድደረግ ትዕዛዝ ተሰጥቷል። በአዲስ አበባ አምስቱም በሮች የከተማ መግቢያ በሮች ጥብቅ ፍተሻ እንድደረግባቸው ትዕዛዝ ተሰጥቷል። ሁልጊዜም ፍተሻ አለ። አሁን ግን ከጸጥታ ግብረ ኃይል መረጃ አለን በሚል ወደ ከተማዋ ሊገቡ የሚችሉ ጥቃት አድራሾች አሉ የሚል መረጃ አለን በሚል ነው ይሄ እየተላለፈው ብለዋል። ፍተሻው ከወትሮ ለየት ያለ እንደሚሆን እና እንዲሆን ታዟል። ብልጽግና እያደገ የመጣውን ስጋት ተከትሎ የአዲስ አበባ መግቢያና መውጫ በሮችን ጥብቅ ፍተሻ እንዲደረግ እየታዘዘው፣ በከተማ ውስጥም በተመሳሳይ ጥብቅ ፍተሻ እንዲደረግ እንደዚሁ ትእዛዝ ተሰጥቷል። መሳሪያዎች ገብተዋል፣ ስጋት አለ በሚል ፌደራል ፖሊስ ከአዲስ አበባ ፖሊስና ከደህንነት መስሪያ ቤቱ እንዲሁም ደግሞ ከሌሎች ግብረ ኃይሎች ጋር በመሆን ፍተሻ እያደርጋሉ። በዚህ እንግዲህ ተጠርጣሪ እየተባሉ የመሳሪያ ያስገቡ ሰዎች አሉ በሚል ይሄ መረጃ አለ በሚል ነው እንግዲህ ፍተሻ እናደርጋለን የሚሉት። ለማንኛውም መረጃው ከዚህ አንጻር የመጣ ነው፣ ጥንቃቄ ያስፈልገዋል። ሌላው የግዳጅ ወታደራዊ ፈሳን እየተመለከተ ነው። የግዳጅ ወታደራዊ ፈሳና ምልመላ በኦሮሚያና በአማራ ክልል አሁንም ተጠናክሮ ቀጥሏል። በአማራ ክልል በእያንዳንዱ የብልጽግና ባለስልጣን ሀያ የሚደርሱ ወታደሮችን ለምልመላ እንግዲህ ቅድመ ምልመላ አድርጎ እንዲያመጣ ታዟል። ቀበሌ አደረጃጀቶችና ወረዳዎች መቶ ሀምሳ ሰው እንዲያቀርቡ ሲታዘዙ በእያንዳንዱ ቀበሌ ከሚመለመለው የሰው ኃይል ሀያ አምስት በመቶ ወደ መከላከያ የሚገባ ሲሆን፣ ሰባ አምስት በመቶ ደግሞ ለሚሊሻና ሰላም አስከባሪ ስልጠና የሚወስድ ይሆናል ነው የተባለው። በዚህ ምክንያት እንግዲህ የሚመለመል በመጥፋቱ ወደ ግዳጅ እና በተለያዩ መንገዶች በተለያዩ የተቋማት የሚገኙ ወጣቶችን አፈሳ እየተደረገ ነው ተብሏል። ሕዝብ በዚህ ምልመላ የማይሳተፍ ከሆነ ከፍተኛውን የገንዘብ ቅጣት ይጠብቀዋል ተብሏል። የብልጽግና ባለስልጣናት ደግሞ አንድ ሰው እያንዳንዳቸው እንዲያመጡ ግዳጅ ተጥሎባቸዋል። ይህንን ተከትሎ ከ3 ሺህ እስከ 5 ሺህ ብር አበል እንከፍላለን በሚል ለሚልሻዎቹ ይህንን ትዕዛዝ ሰጥተዋል። የሚልሻ አባላትም ግዥ ሊባል በሚችል ደረጃ ወጣቶችን እየያዙ ታዳጊዎችን ጭምር የጤና እክል ጭምር ያለባቸውን እየያዙ አምስት ሺህ ብር ለማግኘት በሚል በርካቶችን ወደ ፖሊስ ጣቢያ እንዲሁም ደግሞ ወደ ወታደራዊ ካምፕ እየወሰዱ ነው የሚል መረጃ ነው እየወጣው። በኦሮሚያም ተመሳሳይ ነው። ይሄ ከአማራ ክልል የመጣው ነው። የችሎት መረጃችን ላስከትል። የችሎት መረጃችን እንግዲህ በፖለቲካና ሕሊና እስረኞች በፍርድ ቤት እየተመላለሱ ነው የሚገኙት። ከነዚህ መካከል ሀያ ሦስት ተከሳሾች የሚገኙበት የእነ ተመስገን ጌትነት ክስ ትናንትና ታይቷል። ትናንትና ችሎት ተቀጥሮ የነበረው ጠበቆች የሰነድ አስተያየት እንዲያቀርቡ ነበረ። ጠበቆቹም በአቃቢ ህግ የሰነድ ምስክር ላይ አስተያየታቸውን አቅርበዋል። አቃቢ ህግ ለቀረበው የጠበቆቹ አስተያየት ምላሽ እንዲያቀርብ በሚል ለህዳር 12 ለሚቀጥለው ሳምንት ቀጠሮ ተሰጥቷል። ሌላው እንዳልካቸው መኮንን ናቸው። ቀርበው የነበሩት ጥፋተኝነት ብይን ተሰጥቶባቸዋል። መከላከያ ምስክሮቻቸውን አቅርበው እንዲያስመሰክሩና እንዲከላከሉ ቀጠሮ ተሰጥቶ የነበረ ቢሆንም የተሟላ የመከላከያ ምስክር ማቅረብ ባለመቻላቸው ለህዳር 27 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶባቸዋል። ሌላው እነሱ ባለው አስማማናቸው ክስ ተመስርቶባቸዋል። ከፌዴራል ፖሊስ ማረሚያ ቤት እንግዲህ ሜክሲኮ ከሚገኘው ወደ ቅሊንጦ እንዲዛወሩና በዛ ሆነው ክሱን እንዲከታተሉ ትናንትና ትእዛዝ ተሰጥቷል። ሌላ ንብረት ህብስት ተከሳሽ እንደዚሁ ለህዳር 16 ተለዋጭ ቀጠሮ ተሰጥቶበታል። ሌላው ከወለጋ ተይዘው መጥተው በአዲስ አበባ እስር ቤት የሚገኙ እነ ሙሉ መሐመድ ከወለጋ ራሳችሁን ለምን ተከላከላችሁ በሚል ምክንያት ለአመታት እስር ላይ መቆየታቸው ይታወቃል። ትናንትና የስድስት ዓመት ከስድስት ወራት ፍርድ ተፈርዶባቸዋል። እንግዲህ የተወሰኑት ወደ ቅሊንጦ ተወስደዋል። የአንድ ቤተሰብ አባላት የእነ መሐመድ ቤተሰብ አባላት የሆኑ ናቸው። ብዙዎቹ በዚህ ክስ ያለ አግባብ ፍርድ የተፈረደባቸው የሚል መረጃ ነው ያለው። ወደ ሌሎች መረጃዎቹ ቀጥላለሁ። ወደ ሌላው መረጃ ከመሄድ በፊት ግን በምዕራብ ወሎ አንዲት እናት ፋኖን ተቀላቀለች የሚል መረጃ ወጥቷል። በምዕራብ ወሎ በጃማ ወረዳ አንዲት እናት ፋኖን ተቀላቀለች። ልጇ ፋኖ ሮቤል ካሳይ ይባል ነበረ። በመንግስት የጸጥታ ኃይሎች በአሰቃቂ ሁኔታ ቆስሎም ፋኖን ተቀላቅሎም እንደገና በውጊያ እንግዲህ መስዋዕትነት መክፈሉን ተከትሎ የልጄን ደም መልሳለሁ በሚል ፋኖን ተቀላቅላለች። ልጇ ሐዘን ሳያልቅ ድንኳን ሳይነሳ ጥቁር የሐዘን ልብስ እንኳ ሳያታወልቅ ነው ወደ ፋኖ እየተቀላቀለችው። አሁን ሙሉ ትጥቅ ታጥቃ የፋኖን ተቀላቅላለች፣ ፋኖዎችን እያጽናናች እንዲሁም ደግሞ ልጆቻችን ቢሰውም እኛ ከግብ ዓላማቸው እናደርሳለን እያለች አብራ መሰለፏን የሚገልጽ መረጃ ነው። ወደ ሌሎች መረጃዎች ሲሄድ ወደ ወልዲያ ዙሪያ የሚወስድን መረጃ የማስከትለው ወልዲያ ዙሪያ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። ከመርጦ ወደ ወልዲያ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ ትናንት ረፋድ በተፈጸመ ጥቃት ጉዳት ደርሷል። አማዬ ሜጫ ተብሎ የሚጠራ ቦታ ላይ ነው ጥቃቱ እየተፈጸመው። በዚህም እንግዲህ ምን ያክል ወታደራዊ ኪሳራ፣ ሰብአዊ፣ ቁሳዊ ጉዳት እንደደረሰ በዝርዝር አልታወቀም። ያው እንግዲህ አንዳንድ ቦታዎች ስያሜያቸው አሁንም ያው በ18ኛው ክፍለ ዘመን የኦሮሞ ጎሳዎች አካባቢዎቹን በወረሩበት ጊዜ በሰየሟቸው ስያሜዎች ናቸው። እነዚህ እንግዲህ አምያ ሜጫ የሚለውን ጨምሮ በዚህ አካባቢ ራያ፣ ወረኤሉ፣ ወረ ባቦ ቃሉ፣ ወሎ የሚለውን ራሱን ጨምሮ የጎሳ ስሞች ናቸው። ከዛ በፊት እነዚህ አካባቢዎች ቤተ ጊዮርጊስ እንዲሁም ደግሞ በተለይ በምራብ ወሎ ያሉት የየራሳቸው ስያሜዎች የነበሯቸው ቦታዎች ናቸው። ኮምቦልቻን ከሚሴን ጨምሮ አሁን ያው እነዚህ ስያሜዎች እንግዲህ ያው አገልግሎት ላይ ስለዋሉ ነው በመሃል ፈገግ ያልኩት። ወደ እዚሁ ወደ ሰሜን ወሎ ግዳን፣ ላስታ፣ ሙጃ፣ አንጎትና አካባቢው አዲስ ወታደራዊ ስምሪት ስለመኖሩም የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ ራያ ዓላማጣ የሚወስድን መረጃን ማስከትለው። በራያ ዓላማጣ የህዋ ታጣቂዎች ዛቻና ፉከራ እያሰሙ ነው። አሁንም እንደዚሁ ደግሞ አማራ ነክና ክብረ ነክ የሆኑ ማንነት ተኮር ስድቦችን ይሳደባሉ፣ ጭፈራዎችንም በዚህ መንገድ ያሰማሉ ነው የተባለው። በትላንትና ዕለት የሆስፒታሉ ስራ አስኪያጅ አማራ ነው በሚል በሚል ተይዞ ተወስዷል። ኮማንድ ፖስቱ መቶ ያስፈታህ፣ የሚያቅራራው አማራ መቶ ያስፈታህ፣ ቃል በቃል የተናገሩት ነው። ቤተሰቦቹም ሂደው ሊጠይቁ ሲሉ ይህንን ነው እየተናገሩ እያሉት የህወሓት ታጣቂዎች እንደውም እንደዚሁ ክብረነክ የሆኑ ስድቦችም አምሃራይ ምናምን እያሉ ይሳደቡ ነበር ሲሉ ቤተሰቦቹ ተናግረዋል። በዚህ ፉከራ ላይ ያሉ ሰላም ትምህርት ቤት ወታደራዊ ካምፕ ውስጥ የነበሩ የህዋት ታጣቂዎች መሳሪያ ባርቆባቸው ታጣቂዎች ተገድለዋል። ሁለት ሰዓት ከአስር ላይ ዛሬ ረፋድ አስከሬኖችን አውጥተው ሲወስዱ ተመልክተናል ሲሉ የመግረጃ ምንጮች ገልጸዋል። ትናንትና ከቀኑ ስምንት ሰዓት በህዋት ታጣቂዎች የተወሰደው የሆስፒታሉ ስራ አስኪያጅ በላይ ሞላን ጨምሮ በርካቶችም አሁን ለማሰር እንቅስቃሴ እየተደረገ ነው። እሱ ድብደባ ተፈጽሞበታል፣ ክብረ ነክ የሆነ ስድብም ተሰድቧል። የማዋረድ ስራ ሰርቶበታል ነው ያሉት። በአለማጣይ በሚገኙ ጤና ጣቢያዎች እና ሆስፒታል እንዲሁም ደግሞ ውሃና ፍሳሽ አገልግሎት በርካታ የአማራ ማንነት ጥያቄ የሚያነሱ የመንግስት ሰራተኞች አሉ። እነዚህን ተቋም ሙሉ በሙሉ መቆጣጠር አለብን በሚል ሀያ አምስት ሰራተኞች ከሆስፒታሎች እንዲሁም ደግሞ ከፍሳሽ እና ውሃ አገልግሎት ደግሞ 10 በአጠቃላይ 35 ሰራተኞችን ለማሰር የህወሓት ታጣቂዎች እንቅስቃሴ እያደረጉ መሆናቸውን ከአካባቢ ያሉ የመረጃ ምንጮች ገልጸዋል። ሌላው ዛሬ የድሮን ጥቃት ተፈጽሟል። በምዕራብ ጎጃም ሰከላ ወረዳ ነው የድሮን ጥቃት የተፈጸመው። በተፈጸመው የድሮን ጥቃት እንግዲህ ተቋማት ወድመዋል፣ እንዲሁም ደግሞ በሲቪሊያን ላይ ጉዳት ደርሷል። ዛሬ ማልዳ ሁለት ሰዓት ላይ በተፈጸመው የድሮን ጥቃት ልዩ ስሙ አንጎት አጉት ተብሎ የሚጠራው የመጀመሪያ ደረጃ ትምህርት ቤት ላይ ጉዳት ደርሷል። ትምህርት ቤቱ ወድሟል። አንድ ሴት በአካባቢ የነበረች እንደዚሁ ከባድ የመቁሰል አደጋ ደርሶባታል። ከዚህ የድሮን ጥቃት በፊት ሰከላ፣ ቲሊሊ፣ ቋሪት ቀጠናዎችን ጨምሮ እስከ ደጋ ዳሞትና ደንበጫ አቅራቢያዎች ድረስ የድሮን ቅኝቶች ሲደረጉ እንደነበር የአይንማኞች ገልጸዋል። እንግዲህ ይህንን ተከትሎ የድሮን ጥቃት ተፈጽሟል። ትምህርት ቤት ወድሟል። አንድ ሴት ላይ እንደዚሁ ጉዳት ደርሷል። ከዛ ውጭ የደረሰ ጉዳት የለም ሲሉ ነው የመረጃ ምንጮች ይህንን የገለጹት። እንግዲህ በተለይ በዚህ ሳምንት ቆም ብሎ የነበረው የድሮን ጥቃት እንደገና ዛሬ ስለመቀጠሉ መረጃዎች ያሳያሉ። ሌላው መረጃችን ትላንትና የሃይማኖት አጣሪ ጉባኤ ተብሎ አርሲ የተፈጸመውን ጭፍጨፋ በተመለከተ መግለጫ መሰጠቱ ይታወቃል። ያ መግለጫ እየተላለፈ ባለበት በዛው ሰዓት ማለዳ ሶስት ሰዓት ላይ አንድ ዲያቆንን ጨምሮ ሶስት ሰዎች በአሰቃቂ ሁኔታ በታጣቂዎች መገደላቸው ማህበረ ቅዱሳን ሚዲያ ዘግቧል። ይሄ መግለጫ ግን የተገደሉ ሰዎችን የካደ እንዲሁም ደግሞ ለገዳዮቹ እውቅና የሰጠው ከገዳዮቹ ጎን የቆመ ብልጽግናን ነጻ ለማውጣት በሚል ጉዳዩ ክህደት ተፈጽሞበታል በሚል እናት ፓርቲ የተቃውሞ መግለጫ አውጥቷል። እናት ፓርቲ እናት ፓርቲ የተካደው ያሩሲ ጭፍጨፋ በሚል እንግዲህ በዚህ በመግለጫው ውስጥ መግለጫው አውጥቷል። እናት ፓርቲ እንደሚለው በተደጋጋሚ ለአመታት ባሩሲ የተፈጸመውን የዘር ማጽዳት እና ተደጋጋሚ ጭፍጨፋ ሲያወግዝና ሲያስተጋባ ነው የቆየው። ሆኖም በሃይማኖታቸው ተመርጠው የተጨፈጨፉ ሰዎች ክህደት ተፈጽሞባቸዋል። ይሄ ክደቱ ከጨፍጫፊዎቹ ደግሞ ከገዳዮቹን ጎን መቆም ደግሞ እነሱን ማበረታታት ነው ሲል ነው የገለጸው። ህዝብ በአንድነት ካልቆመ በስተቀረ ቀሪዎቹ ባሮስ የሚገኙ ክርስቲያኖች ለዘር የማይተርፉ መሆኑን ፓርቲው አስታውቋል። በዚህም ጥሪ አቅርቧል። አጣሪ የተባለው ቡድን በሃይማኖታቸው ተመርጠው ዘር ማጽዳት የሚፈጸምባቸውም እና የተፈጸመባቸውን ያስተባበለው ሆን ብሎ ነው፣ ተቀባይነት የለውም ሲል ፓርቲው ውድቅ አድርጎታል። በተቃራኒው ዓለም አቀፍ እና ገለልተኛ አጣሪ ቡድን እንዲያጣራው ጉዳዩን ጥሪ አቅርቧል። ትናንት ረፋድ እንግዲህ በዚሁ እህል እየወቁ የነበሩ አውድማ ላይ የነበሩ ሶስት የኦርቶዶክስ እምነት ተከታዮች መገደላቸውንም እንደዚሁ ፓርቲው በመግለጫው አብሮ ገልጿል። ምስራቅ አሩሲ አሰኮ ወረዳ ጠልታ ቅዱስ ገብርኤል ተብሎ የሚጠራው አካባቢ ነው። እነዚህ ክርስቲያኖች እየተገደሉት እንግዲህ፣ ከዚህ በፊት እናት ፓርቲ በዚህ ቀጠና የሚፈጸመውን ግድያ በተደጋጋሚ ሲያስተባብል ነበረ። እንግዲህ በዚህ ጉዳይ ላይ ድጋሚ መረጃውን ለማቅረብ ይሄ ከአካባቢ ታጣቂዎች የዘለለ ጥቃት እንደሆነ በደንብ ሊታወቅ ይገባል። የአካባቢ ታጣቂዎች ለመጠቀሚያ ሆነው ካልሆነ በስተቀረ ጉዳዩ እስከ ሸበሌ ድረስ እስከ ሶማሌላንድ ተራሮች ድረስ አልሸባብ እስከ ሸበሌ መካከለኛው ሸበሌ ሶማሊያ አይኤስኤስ ድረስ ትስስር ያለው ኃይል ነው። ይሄ ኃይል ለፈጸመው ግድያ እንግዲህ ብልጽግናን ለማዳን በሸኔም በሌላም ኃይል ማመካኘት ተቀባይነት እየሌለው መሆኑ ሊታወቅ ይገባል። ወደ መጨረሻ መረጃ ሄዳለሁ። ወደ ላሊበላ የሚወስደን መረጃ ነው። የሚያስከትለው ቅዱስ ላሊበላ አየር ማረፊያ በተፈጸመ ጥቃት የክልሉ አስተዳዳሪ አቶ አረጋ ከበደ ለጥቂት አመለጡ የሚለውን ደግሞ አውሮፕላኑም ከመጋየት ተርፏል። አረጋ ከበደም ለጥቂት አምልጠዋል የሚለው መረጃ ትላንትና ምሽቱን የወጣ መረጃ ነው። ጥቃቱ በፋኖ መካናይዝድ የተፈጸመ ነው ሲል መረብ ሚዲያ ዘግቧል። ጥቃቱ የተፈጸመው ህዳር 1 2018 ረፋድ 3 ሰዓት ገደማ ነው። በዚህም እንግዲህ በጥቃቱ የተፈጸመው አየር ማረፊያው በቅርብ ርቀት በርታ በተባለ ቦታ እንደሆነ መረብ ሚዲያ ዘግቧል። በጥቃቱ አስር የሚደርሱ የናረጋ ከበደ ጠባቂዎች ሲሞቱ አረጋ ከበደ ተመልሶ ወደ አውሮፕላን ገብቶ ጉዳቱን አምልጧል። አውሮፕላኑም ከመጋየት ለጥቂት ተርፏል ሲል መረብ ሚዲያ እንግዲህ በዘገባውን ይዞ ወጥቷል። ይህንን በተመለከተ መረጃውን ከተከዜ ክፍለ ጦር የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ከዚህ ክፍለ ጦር ኮማንዶ ዘላለም እንዳገኘው መረብ ሚዲያ ዘግቧል። ይህንን በተመለከተ ተጨማሪ ማብራሪያ ለማግኘት ለፋኖ ዘላለም ሳይ በተደጋጋሚ የስልክ ጥሪ ቢደረግም ሊገኝ አልቻለም። እንደተገኘ ተጨማሪ የሱ ምላሽ ይመጣ ይሆናል። ጥቃቱን በተመለከተ ሌሎች የአይን ማኞች የሚከተለውን ብለዋል። እንግዲህ የሁለት ሰዓት እስከ አራት ሰዓት ሽምሻሃ ተብሎ የሚጠራው አየር ማረፊያ አቅራቢያ በርታ ተብሎ የሚጠራው አካባቢ ተኩስ እንደነበር ተኩስ መኖሩን ሰምተናል። ከዚያ ውጭ ግን የደረሰውን ጉዳት አላወቅንም። ሌላው አንድ የትምህርት ቤት ባልደረባ ደግሞ ተኩሱ እየበረታ ሲመጣ ተማሪዎች ላይ አደጋ እንዳይደርስ በሚል ከክፍል እንዲወጡ ስለማድረጋቸው ተናግረው፣ በየትኛው ባለስልጣን፣ በየትኛው ወታደራዊ አዛዥ፣ በተቃራኒ በየትኛው የፋኖ መሪ ላይ ጉዳት ደረሰ ወይም ደግሞ ሌላውን ለማወቅ አልቻልንም። ተኩሱ እስከ አራት ሰዓት ቀጥሎ ነበር። ብርቱ ተኩስ ስለነበረ ወደ ቤታችን ገብተናል። ተኩሱ ግን የነበረው በረንታ ተብሎ የሚጠራው አካባቢ እንደነበር፣ እነዚህ ሁለት የዓይን ማኞች ይህንን ገልጸዋል። እንግዲህ ይህንን በተመለከተ ከፋኖ መሪዎች ተጨማሪ ማብራሪያ ለማግኘት ሞክራለሁ። ሌላው ላሊበላ ከተማ እየተፈጸመው አስነዋሪ ድርጊት የሕዝባዊ ቁጣ ቀስቅሷል። የሃይማኖት አባቶችን ቁጣውን ተቀላቅለዋል። በቅዱስ ላሊበላ ከተማ ከተማው እንግዲህ ቅዱስ ስፍራ ነው። በአድ የሆነ አስነዋሪ ድርጊት ተፈጽሟል። ይህንን ድርጊት የፈጸሙት የመንግስት ወታደሮች ናቸው። የመንግስት ወታደሮች ወንድ ታዳጊ ህፃናት እና ታዳጊዎች ላይ የግብረ ሰዶም አስገድዶ መድፈር ፈጽመዋል የሚል ነው። ከሁለት ሳምንት በፊት ጀምሮ በተከታታይ በወታደሮች በተፈጸመው አስነዋሪ ድርጊት ዘጠኝ ታዳጊዎች የጉዳት ሰለባ ሆነዋል። አስገድዶ መድፈር ተፈጽሞባቸዋል። እድሜያቸው ከአራት እስከ አስራ ሁለት ዓመት ይደርሳል። አንዱ ሕይወቱ ማለፉ ተገልጿል። ሌሎቹ ደግሞ እንደዚሁ የስነ ልቦና ጫና ውስጥ ገብተዋል። አንዱ ለከፍተኛ ህክምና ለከፍተኛ ህክምና ሆስፒታል ውስጥ ይገኛል። በዚህም እንግዲህ ሌሎች ሰባቱ ደግሞ የስነ ልቦና ጫና ውስጥ ገብተዋል። በታዳጊ ወንዶች ላይ አስገዶ መድፈር የተፈጸመው ናኩተላብ እዚሁ ላሊበላ በቅርብ ርቀት ናኩተላብ ቀበሌ ቻይና ካምፕ ተብሎ የሚጠራው ለጊዜ መንግስት ወታደሮች ሰፍረውበት በሚገኝ የቻይና ካምፕ ነው። ይሄ ጥቃት እየተፈጸመው ወታደራዊ ካምፑ እንግዲህ ህጻናቶቹ ወደ ወታደራዊ ካምፕ በግዳጅ ተወስደው ነው አስገዶ መድፈር ግብረሰዶም እየተፈጸመባቸው። በዚህም ወታደሮች በቁጥጥር ስር ውለዋል ቢባልም እነ ጀነራል አሰፋ ቸኮል በቁጥጥር ስር አውለናል ይህንን እየፈጸሙትን እርምጃ እንወስዳለን ቢሉም እስካሁን ድረስ ግን የታየ የተወሰደ እርምጃ የለም። ተጎጂዎችም ፍትህ አላገኙም። በመንግስት ወታደሮች በተፈጸመው ድርጊት የሃይማኖት አባቶችም ጭምር እንደዚሁ ቁጣቸውን አሰምተዋል። ለወታደራዊ አዛዦች ይህንን በግልጽ ነግረዋቸዋል። ለሰሜን ወሎ እንዲሁም ለደቡብ ወሎና ለአካባቢ የሀገረ ስብከት ሊቃና ጳጳሳት ጭምር መረጃው ተልኳል ነው የተባለው። ወታደሮች ከዚህ ድርጊት በዚህ ድርጊት ምክንያት በሚንቀሳቀሱበት ሁሉ ህዝቡ በአይነ ቁራኛ እየተከታተላቸው ነው የሚገኘው። እንግዲህ እዚህ አካባቢ ያለው ጉዳይ ነው። ማጣራት የሚፈልጉ አካላት ካሉ በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ለላሊበላ ከተማ በቅርብ ርቀት ናኩተ ለአብ ቀበሌ የሚገኘው ቻይና ካምፕ የወታደሮች ሰፈር ላይ ነው ይሄ ድርጊት ተፈጽሟል የተባለው። እንግዲህ ከነዚህ ውስጥ ቤተሰቦቻቸው ፈቃደኛ የሚሆኑ ከሆነ አሁን በህክምና ላይ ያሉትን ጨምሮ ህይወቱ ያለፈው ህጻን ቤተሰቦችም እንደዚሁ ማነጋገር ይችላሉ። ድርጊቱን ማጣራት የሚፈልጉ አካላት ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ